ደረሰ፣ ጌታ መጣ፣ ጌታ ይሄን እጃችሁን ስታችሁ ሌሎቻችሁ ደግሞ ያለ ስፍራ እንደተቀመጥኩ አውቃሉ ምትሉ ይሄ የኔ ቦታ አይደለም። ይሄ የኔ ስፍራ አይደለም። እግዚአብሔር ያየልኝ ቦታ ሌላ ነው። እግዚአብሔር ያየልኝ ዓለም፣ እግዚአብሔር ያየልኝ ክብር፣ እግዚአብሔር ያየልኝ አገልግሎት፣ እግዚአብሔር ያየልኝ ቅባት አለ ስፍራችሁ የተገኛችሁ ዛሬ ወደ ስፍራችሁ ትገባላችሁ። ቅርጽ አልባ ህይወት ዛሬ ይስተካከላል። መስመር ያጣ ህይወት ዛሬ ይስተካከላል። የሚገርም የእግዚአብሔር ቅባት አለ ወገኖች፣ የእግዚአብሔር ቅባት አለ። የሚገርም የእግዚአብሔር ቅባት አለ። የሚገርም የእግዚአብሔር ቅባት አለ። ስፍራ ይመስሎኝ የገባሁበት ቦታ ምጥ ሆነብኝ የምትሉ ለእናንተ እግዚአብሔር ወደ ስፍራችሁ የሚወስድ የእግዚአብሔር ቅባት አለ። ያለበት ቦታ የገባበት ቦታ ትክክለኛ እንዳልሆነ ገባኝ የምትሉ ነፍሴ ተጨንቃለች መውጫ መንገድ ጠፍቶኛል የምትሉ ይሄ የእኔ ስፍራ አይደለም፣ ይሄ የእኔ ክብር ቦታ አይደለም፣ ይሄ የቅባቴ ቦታ አይደለም፣ እግዚአብሔር በዚህ ቦታ አልፈለገኝም፣ የተፈለጉበት ቦታ ይሄ አይደለም፣ የእኔ ስፍራ ሌላ ነው የምትሉ ው ይሄ ጸሎት፣ ይሄ ድምፅ፣ ይሄ ትንቢታዊ ድምፅ፣ ይሄ መለኮታዊ አዋጅ በኢየሱስ ወደ ስፍራሽ ያስገባሻል ወደ ቦታሽ ያስገባሻል። ያለ ቦታሽ ሆነሽ አትቀጥይም። መቀሄ ቦታ አይደለም፣ ይታወቀኛል፣ ውስጤ ታውቆኛል፣ ዙሪያ ይታውቆኛል። አንዳንዴ ደግሞ የምናልፍበት ነገር ያለ ቦታችን እንደሆነን ያሳየናል። እንደዚህ የምትሉ ሰዎች ዛሬ በእግዚአብሔር ቅባት ጉልበት፣ ዛሬ በመንፈሱ ጉልበት በጌታ በኢየሱስ ስም ወደ ስፍራችሁ ትገባላችሁ። ሰማይ ወዳየላችሁ ቦታ ክብራችሁ ወዳለበት ቅባታቸው ወዳለበት በረከታቸው ወዳለበት መትረፍረፍ ወዳለበት መባረክ ወዳለበት ማትረፍ ወዳለበት መብዛት ወዳለበት ወደዛ ስፍራ ትገባላች ትገባላችሁ በኢየሱስ ስም። አንሱ እጃችሁ። የጌታ ቅባት እያለፈ አለ ስፍራ ተቀጥምጣ አትቀጥል አለ ቦታሽ ሆነሽ አትቀጥል አለ ቦታ ያልተገኘ ነገር አለ ቦታው ያልተገኘ ማዕድን የከበረ ድንጋይ እንደ ድንጋይ እንደሚቆጠር አንድ አለቦታ የተገኘ እኮ አልማስ ስለማያውቁት እንደ ድንጋይ ይቆጥሩታል። አለቦታ የተገኘ እንደዛ ነውና በጌታ በኢየሱስ በጌታ በኢየሱስ ስም ቅባት ወደሚወጣበት ጸጋሽ ወደሚገለጥበት በረከት ወደአለበት ያንቺ ነገር ወደሚወጣበት የአንተ ነገር ወደሚታይበት ወደምታድግበት፣ ወደምሰፋበት፣ ወደምጨምርበት ወደዛ ቦታ መውጣት ሆነለህ። መውጣት ሆነለሽ። መውጣት ሆነለህ። በኢየሱስ ስም ሆነለ። በኢየሱስ ስም ሆነለሽ። ይህን ቅባ ተቀበል። የሚያወጣ ተቀበል። የሚያወጣ ቅባ ተቀበል። በኢየሱስ ስም ተቀበለ። የሚያወጣ ቅባ ተቀበለ። ወደ ስፍራ የሚያስገባ፣ ወደ ቦታ የሚያስገባ እግዚአብሔር ወደ አየለ ስፍራ የሚያስገባ ይህን ቅባ ተቀበለ። በኢየሱስ ስም ተቀበለ። ያለ ስፍራህ አትሆንም። ያለ ስፍራሽ አትሆኝም። አትሆንም፣ በኢየሱስ ስም አትሆንም። በኢየሱስ ስም ይህን ቅባት ተቀበለ። ወደ ስፍራህ ገባ። ወደ ስፍራሽ ገባሽ። ወደምትፈለግበት፣ ወደምትባረክበት፣ ወደምትበዥበት፣ ወደምትደምቅበት ወደዛ ቦታ ገባሽ። ወደዛ ቦታ ገባ። ወደ ስፍራቸው ገባቸው። በኢየሱስ ስም ያዟት የሆነ ቅባት ተገለጠ ሼፓራ ላዲያማ የጌታ መንፈስ ረ እያዟቸው የሆነ ቅባት እኮ አለፈ። ያዟቸው ያዟቸው ያዟቸው። ላራሳ ፓያማ ሌራ ላዲያማ ያዶሳ ፓያማ ሺፔራ ላዲያማ ማንም እንዲጎዳ አንፈልግም። የሆነ ቅባት እያለፈ ነው። መንፈስ ቅዱስ ስራ እየሰራ ነው እየሰራ ነው። ልንገራቸው ልንገራቸው። በዚያ ቅባት መለቀቀ አለ ስፍራችሁ ያስቀመጣችሁን አጋንንታ ሲስተም እግዚአብሔር ዛሬ እየተበቀለው ነው፣ እየተበቀለው ነው። ገንጥለሽ ትወጫለሽ፣ ገንጥለህ ትወጣለህ። በክብሩ ስፍራ ትቀመጣለ ትቀመጫለሽ። ኤይ ሄራላ ዶስካባ የለቅሶ ሸለቆ አበቃ። የለቅሶ ሸለቆ አበቃ። የበረከት ተራራ ተከፈተ። የበረከት ተራራ ተከፈተ። የለቅሶ ሸለቆ አበቃ። የለቅሶ ሸለቆ አበቃ። የትካዘ ሸለቆ አበቃ። የብቸኝነት ሸለቆ አበቃ። እግዚአብሔር ወደ ድል፣ ወደ በረከት ከፍታ ይዟችሁ ወጣ። በኢየሱስ ሰበ ይዟችሁ ወጣ። በኢየሱስ ሰበ ዲራ ዳሳ ፓያባ ሌራ ላዲያባ ዶሳ ፓያባ አሸማቃቂና አዋራጅ መንፈስ ተመታ አሸማቃቂና አዋራሽ መንፈስ ተመታ። ተመታ በኢየሱስ ስም ተመታ። በኢየሱስ ስም እግር በግር እየተከታተለ የሚመታ እግር በግር እየተከታተለ በረከትን የሚመታ ትዳርን የሚመታ እጮኝነትን የሚያፈርስ ሕይወትን የሚያፈርስ በኢየሱስ ስም ዛሬ ተመታ። እግር በግር እየተከታተለ በጌታ በኢየሱስ ስም በጌታ በኢየሱስ ስም ዛሬ ተመታ። ተመታ ዛሬ ተመታ ዛሬ። ተመታ ዛሬ እግር በግር እየተከታተለ የገባሽበት ቢሮ የሚገባ የገባሽበት ኢምባሲ የሚገባ የምትገቢበት ወጓዳጅነት ውስጥ የሚገባ የሆነ ጭኝ ስትገቢ የሚገባ የሆነ ስብስ ገቢ የሚገባ የሆነ መሳቤ ስገቢ የሚገባ የሆነ ቦታ ስገባ የሚገባ ዛሬ ተመታ። እግር በግር የሚከታተል ክፉ ዛሬ ተመታ። በኢየሱስ ስም ተመታ። እግር በግር የሚከታተል እግር በግር የሚከታተል እግር በእግር የሚከታተል ክፉ ዛሬ ተመታ፣ በኢየሱስ ስም ተመታ። እግር በእግር እየተከታተል የምትገቡበት ቦታ እየገባ ነገርን የሚያበላሽ አጋንንታይ ሴራ፣ አጋንንታይ አሰራር፣ አጋንንታይ ሲስተም ዛሬ ተመታ፣ ዛሬ ፈረሰ፣ ዛሬ ተመተነ፣ ዛሬ ተሰበረ። እግር በእግር እየተከታተል

አንድ ሰው ጮሆ እግዚአብሔር ካየልኝ አልጎልም ይበል። እግዚአብሔር ካየልኝ አልጎልም፣ ሰማይ ከታሰበው አልጎልም፣ ሰማይ ከታሰበው አልጎልም። በከፍተኛ ድምጽ እግዚአብሔር ካየልኝ አልጎልም፣ እግዚአብሔር ካየልኝ አልጎልም፣ ሰማይ ከታሰበው አልጎልም፣ ሰማይ ከታሰበው አልጎልም። በኢየሱስ ስም አልጎልም፣ አልጎልም። እኔ ነግራችኋለሁ። ወደ ላይና ወደ ፊት ብቻ፣ ወደ ላይና ወደ ፊት፣ ወደ ላይና ወደ ፊት፣ በኢየሱስም ወደ ላይና ወደ ፊት፣ ወደ ላይና ወደ ፊት። ወደ ኋላ መጎተት አበቃ። ወደ ኋላ መሄድ አበቃ። መጎተት አበቃ። መዘጌት አበቃ። መታሰር አበቃ። መጨቆን አበቃ። መታቆር አበቃ። አንድ ቦታ ላይ መበስበስ አበቃ። አንድ ቦታ ላይ መሻገት አበቃ። አንድ ሰው ጮ የኔ ነገር አንድ ቦታ አይሻግትም። ይበል የኔ ነገር አንድ ቦታ አይሻግት። የኔ ነገር አንድ ቦታ አይታቆርም። የኔ ነገር አንድ ቦታ አይታቆር። እፈሳለሁ፣ እፈሳለሁ፣ እሄዳለሁ፣ እሄዳለሁ፣ እወጣለሁ፣ እወጣለሁ፣ እደርሳለሁ፣ እደርሳለሁ። ይሄ ቅባት ሆነባቻ፣ ይሄ ቅባት ሆነባቻ፣ ይሄ ቅባት ሆነባቻ። አሜን፣ አሜን፣ አሜን። ጌታ ይለኛል ታላቅ የእዳ ቀንበር ተሰበረ አለው። ታላቅ የእዳ ቀንበር የተለያዩ እዳ ያለባቸው ሰዎች እግዚአብሔር ምስክር፣ እግዚአብሔር ኃይለኛ መዶሻ ይዞ፣ አሜን፣ አሜን፣ የብርሃን እጅ ይህን የእዳ ቀንበር ልክ እንደ ድንጋ እንደሚሰብር ሰው ሲመታዋ፣ እየ ሆታ የእዳ ቀንበር ተሰበረ፣ የእዳ ቀንበር ተሰበረ፣ የእዳ ቀንበር ተሰበረ። በእዳ ጭቆና ውስጥ ዘመንን አይገፋም። ዘመንን አትገፋም። ዘመንሽን አትገፋም። የሚፈታሽ ወጣ። የሚባርክሽ መጣ። የሚያወጣ መጣ። የሚለይ መጣ። የሚያወጣ መጣ። ኧረ የሚያወጣ መጣ። የሚያነሳሽ መጣ። የሚያነሳ መጣ። ዘጌታ እንደዚህ ይለኛል። አዲስ ዜና አለ ይለኛል

ይሄዱ ዘንድ ተናገርኩ። ወደዚህ የክብር ስፍራ እንደ መልእክተኛ ይዣችሁ ገባ። የሚያግዛችሁ እጅ ተለቀቀ። የሚረዳችሁ መላ የጠላትን ውሸት ከንቱ አደረኮት። በእናንተ ላይ የተነገረው ሟርት ከንቱ አደረኮት። የተነገረብሽ ሟርት ፈጽሞ ለምንም እንደማትበቂ፣ ለምንም እንደማትሆን፣ ፈጽሞ እንደማትነሳ ፈጽሞ ሰው እንደማትሆን ትልቅ ቦታ እንደማትደርስ የተነገረውን ይህንን ሟርት በእግዚአብሔር መንፈስ አቅም ላይ ባለው የመለኮት ስልጣን ከንቱ አደረኮተ። ከህይወታችሁ ላይ ከንቱ አደረኮተ። ከንቱ አደረኮተ። ፈጽሞ ከእንደዚህ አይነት ህይወት ልትወጣ እንደማችል የተነገረበት፣ ከዚህ አይነት ህይወት አትወጭም፣ ከዚህ አይነት ነገር አትወጣም ተብሎ በንግግርና በድምፅ ገደብ የተደረገ ዛሬ በኢየሱስ በእግዚአብሔር የመለኮት መለቀቅ በአምላክ የክብር መገለጥ ለዛ ሰው ለዛ ሴት፣ አሜን፣ ሃሌሉያ፣ አሜን የመውጣት፣ የመፈታት፣ የመቀበት፣ የመሻገር ዘመን ሆነ። እልልታ ቤት ለቤት ደስታ ይሰማል። ስብሰባ ጠራው። ሆን አይነት ስብሰባ ካላችሁ የተደረገላት ትልቅ ነውና የተደረገለት በጣም ከባድ ነውና፣ እንዴት አድርገን በሷ ጉዳይ እግዚአብሔር እናምልክ፣ እግዚአብሔር እናመስግነው የሚል ስብሰባ ተጠራ። በቤተሰብ፣ በቤተ ክርስቲያን፣ በህብረት ላይ፣ በምሰራበት መስሪያ ቤት፣ በሰፈር ላይ ይሄን የሰማቸው ዘመዶቻችሁ ለስብሰባ ተሰበሰቡ። ንገርም እኮ ነው። ኧረ አምላኳ ተገለጠ ብለው ጌታን የማያውቁ ሳይቀር ጌታን የማያውቁ ሳይቀር፣ በእውነት አምላኳ እኮ ደረሰላ፣ አምላኩ እኮ ተገለጠ። እንዴት አድርገን እንዴት አድርገን እናመስግን ተብሎ እንዴት አድርገን እናመስግንላት ተብሎ ስብሰባ ተጠራ። ስብሰባ ተጠራ። ስብሰባ ተጠራ። ተጠራ። ተጠራ። ሆሊ ስፒሪት ሆሊ ስፒሪት መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እኔ ላለሁ ለአንድ ሰው አሁን ለገባበት ህይወት ምክንያት የሆኑ ነገሮችን ደግሞ እንዳያደርጋቸው አይኖች ይከፈቱ። ይሄ ለሁሉ ባይሆንም ለተወሰነ ሰው ግን ሆኗል። በተለይ ለአንድ ሰው አሁን ላለበት ግራ መጋባትና ድርቀት ምክንያት የሚሆኑ ነገሮች፣ አንዳንድ ነገሮች ስላማሩ ብቻ ትክክል አይሆኑም። እግዚአብሔር ስላልፈለጋቸው በሕይወታችሁ ላይ እግዚአብሔር የማይፈልጋቸው ነገሮች ሁሉ ይነቀሉ። አሜን። ለበረከት የማያበቁ ለቅባት የማያበቁ ለክብር የማያበቁ ለምን ሚሊየን ህዝብ አይቀበላችሁ? በኢየሱስም የተነቀሉ አሜን። ከሕይወታችሁ ላይ ይነቀሉ። አሜን። ድርቀት ምክንያቱ እሱ ነው። ይህን ስናገር ልቡ የሚደነግጥበት ሰው ስላለ መልእክቱ ላንተ ነው። ድርቀቱ ምክንያቱ